አኼረ ኢሎታ ነት በደሞ ኸይሩ ባለ ቲበዛት ኸይር ባይት ቲበዛት በይት ድለዲነ የተቁነ አፈላት አቄሉን ሐቅልላለይ ሰብ አላሀን ሊፈራን ሰብ በትክክል ቲበዛት ሐቅሌ ኢለሞወይ ገጋ ምንንሆንኩሙ እና ኣዱኔ ሂንኩልት ግዝ የባርንት ጭፍት አትጨነቁኔ የተቀልንትንግዝ ላነ ምንም ብታጋጌጥ ምንም ብታቆምስ ሀነመ ግን ቁምጡሉ ልትላትንትባድ ቀልንት ሀዱካል በሬሰኩ ያንደቼ እነብሩ ያንደቼ እትሞ ሸርቡ ያንደቼ ዘጋጅ ሆነ ቀበሉ ያን አላህ እና ተባቲ ወርሶኔ ሰብች አላህ ያኝና እና ይሄን ካለ ይንያ በውስጥ ለነበሩ ጠለቢ አዱንያን ቂን ጦት የጌስ አያም ቀብረ ይኛው አኺረ ኢሊን ባዳለ ሚዛን ኢሊን ግዛለ ስራጥ ኢሊን ግዛለ ጀሃነም ጀነት ኢሊን ግዛለ ሀነ ሀነ በውስጥ ነብይን ዘና ሀዱካል ኢባዳ ሀዱካል ብላይናና እና አኺራ የሮሬ አዱንያ ሂንኩት ይምል ሂነይ ቦዘነነ እንዞጠለብና እና ህነይ ቦዘነ ከንዞ ሰብ ወላሂ በአዱንያ ዱካሌእ አላሀን ያስስተምብላየምባየት አዱንያ አዱንያ ይምል ቴገበያ ፍረኮት ኤለይሰብ ታቴው ዳየት ወሲያ አዱንያ አዱንያ ሂተ ቀል ሂተ ይምል የጩንንቴ ግልግል የጩንጬ ግልግል አንሼሰብአለ በበለኤት በቁራአን ቀሊል ቀሊል ሂንኩት ሂንኩት ሂንኩት ሌታን ስለዚህ ለዱንያ እለጨነቁኔታ ሁለም ግዝ በሰብር ሁለም ግነ ዋን አላህን ቢክሶቷ ዋን በቲ ያሞት በተውሂድ በሱናን ኢለፎት ያለብነይ አኩ ምንግዘን ለበሎት የከሼሁ ደቺ አረፋን ደቺ አረፋን ሰቢ ነሸጣን ለኢኮን የነሸጠይ ነሻጠነ ያድበዛን ግዘ ያብላሻን ግዘ አኖት የለብና ምን ግዘን ሀድ ሰበጉቲ ሞተ ቢሊ ሂንካሊ አደገ ጄጀ ጄጀቢሊ ያፍራኒ የአረፋይ አፍራን ምን ሆኖ ባይትም አናሞሮ ሴጥ ሆነ ባይት አንኩ ተሆኖትካ ነቀበሎታት ክሻም ባይት በመጀመር ምንግዘን ለማሁ የዙልህ ጀሎታነቴ አስር ተአም ተግባደታት ተፈጄታት በቆሩይ ሆሽ ተአም ሼሽ ተአምቻ አላህን ላስደስቶት አድኳለ አድኳለ ኢባደኖትን ሰድቆትን አብሎትን ጉሮትን በል የለይ ሰባ አፍራት ሪሶትን በዝክርም ሰላቻይን በኩቱኩቱን በስገዶት በደም ብነሸጥጥ ብሎ ነቆኔ ቆኔ እነ ያስረ አምቻ አትልፎትም ባይት እና ላረፈ የነቀይ ሰብ መጀመረ ባረፈ ላረፈ አጌ ሌድ የነቀ ሰብ በጋር ውስጥ ባለ ሺጅ አቢጃኔ ሺጅ አደብ ያስፈልጋል አደብ ያትኬሻል እና ሙተይ ዮክቢያኔ ሙተ በመርካቶ ሙተይ ቲዮክቢ ራንጂ ተዞፍ ዞፍን ከይዳኔ ሙተይ ማዮክ ማዮክ ከቢሊ ለገያትኬሻኔ

ገና ምንኩም በቡታ ጀራ ሰከራን ሐለተም ክለችል ፌስታ ይወክቡ አስፋልት ማንሻን ጊዜ ብር የጋር መኪና ይሐቅ መስባተይ ጎፎ ባይት ስለዚህ አደጋን ለትክላከሎት በሰጋራም ትትቀላቀሎም ሰብቸ ሁሉም አረፈ ሊዶት የነሸጠ ሁሉም በትክክል አላው ተሙሲ በቂራ ነበር ነው ቆን በብልጥ በሰብ ጋር የነበረ ወልድ ሸጃት ኪሻና በብልጥ ወጣ ወጣ ባላን አይችላን ሰብ የሆነንም ኳንኩም መጠረቅን ሊምበት ሃንኩሩት ይለብይ በትክክል አበሮሴ ቂሮት አስተናግዶት ያትኬሽናን ሺዙ ተመቴዳትኮ አይነኮ ይዴነኮ ተመጀመረ ጀመራኔ አስተካክሎት እንበር ምናን ባይት ለብል አባት ልጆች አቦት የሆነ ሰብ ወልደካ አስተካክሎ ነቆኔ ሂንኩ ሂዱ ሂንኩ ግቡ በሎ ነቆኔ ሺዞት አለቢ ኡንገና በሱና ኡንገና በሱና ደቺ አረፋን ሁሉም ከነ ሸጣን ድግላዬን አፍራንን ሰቢ ጌነቃን ሹፌሪ ወጣትን ልብበል ሹፌሪ ወጣትን ሽባል ጫት የደፈ ያረክፈጥ ይልሃን ታደገ አላህ ቄራነ ወጣቲ ወጣትን ዘፈነ ኢከፍቴን ደች ሽባልን ኔደ ኢሉያን ጥፋት ይመጫማይት ተጥፋት አላህ ቄራነ የዛሬ አራት አመት ነው አምስት አመት አካባቢ የገጠመኝ ግስ ሊውደም ይሄ አረፋን ባውጊ ገባው ይንዳች አረፈ ነገ ወይም ደሞ አያርዱ ለራፈ አያም ኢሊና አያማ የገበ አበሮስ ኡሜ ተኒሽም ተምሽትም መኪሊ ተግለበጠ ሰበለ ሰሞታ ሆስቲሚ ቡርደ ገበይ ጣሉኛ አራፈ ያደኮኔ ከነበልኩ ቀቡል እንዘይ ወጣ ሆኔ ወደ ሻው እንዘይ ልመጭ ላይ ህክምና በመኪና እንዘይ ትልገብም ሾፌሪ ያራፋ ይገር ወባይትን ዘፈን ከፈታ የልመለመይ ኡሜ የሆን መኪናይት ይድገለበጥ ባለኝ والله መኪናይት ይድገለበጥ እንን ተዘፈነ ከፈቲናር በጉት ቃነንታኔ ትሼብል ናራቴ አፍቶ መጀመረ ይሻነ እንጂና ይዘ ለቀዲ አወጥ ይባለኝ ስለዚህ ሽባል ጥፋትን ላትኬሽ በይ ደርደሞ ጫተ ደበል ቡያኔ አቅሊ ውስጢ በነሻጣስም በአፍራንስም አዱ እስተካከር ሄዱከ ድኮኔኔ የዘላለም ባዳ አኺራና ያጠፈነቀኔ ይደርሁኔ ተከሰቶት ኢለቢ አደቢያት ኬሻን ባይት አላህ ሉልምና አደባ ያባና ኡንገና በሱናን ሆኖ ያለቢ አላህ ፈይብለ ሉልም አላህ ያገረን ገና ይግስ ደግሞ ቡርደ በጂ ግዙፍ ወይም ደግሞ ቡርደ ተጂ ጎት ቀድ አኩም ታሰቦት ያለቢ ሙቲ ንጣድኒ የባዲ ንጣለክቱን ከድን አይነት እንደገና መዳበራም ይሐድን አይነት በል እሱማ በመዘግቦቷ የተለየ ምልክት ባኖትን ተቀሳቀሶ ያለቢ ልክ ዩማር ደና እኮ ሁሉም ከደኔ ነት ኩርቱ ፌስታን ብጫን ሁሉም አደኔ ነት መዳበራሚ ሁሉም ከደኔ ነት ልዩ ምልክት ያኔን ሀዲ ያደይ ሙተ ጦ ረሂ ሁዳን ሄን ሁኔታ ላሌት ሰከን በባለ ሁኔታ ሙትነ በትክክል በፈየ በሰከነ ሁኔታ ተካሄዶትን ያለቢ ኡንገና በሱንና ሁንጋ የበሱናን ሁኔታ ያለቢ ቁራንን ተከፈቷት ያለቢ የአረፋ አያም ደሞ ቦነ ተክቢራን ትሂድ ሄዶት ያለ ብነይ በየት ነገር በቀር አላሽን ቡርደ በገቢ ዞፍ ደሞ ቡርደ በገቢ ዞፍ ምን ግዘና ኔ ነይ በሳርቴ መስጊድ በቆርቆሮቴ መስጊድ በቡሩተቴ መስጊድ አዛናይ አንጋካይ በአምስት ወቅት ሰላት አዛና ገጋበል ዠልቀኝ አዛናይ ባቀተል ከቆት አምስት እስልምና ስድስተ ኢማና ለቡርዳይ እንዳች አሩሽ ለቡርዳይ አደቻ ሱር ላክስቲቻ ላናቻ ሊነዶቻ ዘይራይማኒ አምስት እስልምና ስድስት ኢማን ኢሌንግዛ አሮሶትን አሩሶትን ያለብሄይ አምስት አያም ሸሽተ አያም ጂጃን ትትመጭ በለብሎ ጻኖ ተቃጥላ ለኢኮ ዝምብሎ ለጉራ ለይሉኝ ለይስሙልኝ ሁኖት ያለቢ ጉዞ ነው ባይት እና ፋኖ መጣን ላረፋ ያአለሃን ዲነ ሊያስፋፋ አንኩር ሁኖት ያለቢ ሊቀደ ኢሉማን ኢሌኔ ግዝ ትችሉያ ፋኖ መጣን ላረፋ ፌስታል ጦራኔ ቲያናፋ ያቦ ነክፈረስ ሊያለፋ ተቡርታይ ተቡርዳይ ጋር ጀሊት ላፋ አንካላንካ ሊግጥም ናራ መጣን ላራፋ ያ እንዲን ሊያሳፋ ዲኢን ንይ ሂዶ ተለቢና ሱን ጉዞ ነ ሁሉም የቡርዳይ ሰባ በመስጊዲ ስለ ሄራት ስለ ፈይነት ስለ ቀን ሚዛን አለ እኮ ስርዐጤ አለ እኮ ያው አልክኔታም ብል ሁሉም ትትምዘገባት እኮ ህኔ ህኔ ይሁድ ነቃኔ አበሮስ አክቾም ከሰላት በወቅት ወቅት ሰግዳነ እኮ ግልፅነው አበሮስ አክቾም ከሰላት በወቅት ወቅት ሰግዳነ እኮ በይበልጥ ሱቢ ሰላት ሱቢ ሰላት አያም ለቅጣይነ እኮ ሀኔ ያለ ሀቢ አካባቢ ሃቦቻ ባለቴ መስጊድ በደምብ በሸ ይሁድ ነቃኔ ሺዣኔና ሽባሌ ዘፈነይ ወይም ደግሞ መንዙማይ በመንዙመ ይ ከ በሀደዲ መንዙመ ወላሂ በላን ሽርክ አለቢ በጎሽቴው ነቢ በኸለቀኒ ጎሽተ ይተራው ነፍሴ ቢንጅከ ባለቲ ጎሽተ ይተራው ሀደዲ መንዙመ ድብኔ ባለ ሽርክ አለቢ ስለዚ ቅርቢ ቅርቢ ኢላትኬ ሺህ አያስፈልግም ቁርኣነ ክፈት ሀዲሰ ክፈት አበሮሰይ ሺዥያኔ ለአዳ ለአበሮሰ አተትቴው ዴይሙ እገባይማን አፌ ላፈረ አተ ሚንኩ ሺዞት ጀመርከኝ ወላሂ በመስጊት ሰማያቲ እልቅ አተትቴው ዴይተ በደምብ ሰማያት አዳ አናቻማ ቻማ በደምብ ሰሞን አይነኮን ወልዲ ቀራን እትማራን ወይ ሊንግስ ይው ደነቃኔ ሰፈረይ በተውሒድ በሱነ በሱና ኑር አኛኔና አላህ አተነም ኑር ያኛ በይበልጥ ደሞ በቡርዳይ ሽርክ ያለቢ ግዝቦነ በደምብ በነቀተ ለነቃኒ ትኩረቶ በያግዝ ባላ የሽርክ ሽርክ ትረሽ በያንግዝ ባላ በደምብ ትኩረቶ ወበይት ስለዚህ ቡርዳን አካባቢነ በሱና በተውሂድ መሰረት ጣላኔና በአዲስ ሳምት ወላሂ በለብልታ ሻባይት እና አባዳ ምናልባት አልባት ቶላይ ሰብ ተሼነኑን ሊሆን አቀትላን በዚህ ገባ በዚህ ወጣ ልትብላት አቀትላት አዳ አቦቻ ሂንቀሱኝ የበሉጣ ይቻይንቀሱኝ ይሄን ቼላ በለው ዳ ሰብሪ እና ቲሮትን ህርቅን ሰላምን ይጠቅላም በልቀሪ በቀልቅልም ግዝ ቂመ ኢንዞት ጥላትኪሽ እና አበሮሰይ በሂሮት ባስታርቆት ሰላም እኛኔና ለአዳ ለአናቻ ላናቻ ሊነዶቻ ምን ታወርድኒማ ቁርአን አውርድላቸው አማጁስ ይሄት እንደት በሌት ይሄት እንደት የሮሬን መርከው ፍሉፍት ነያለይ ቁርአን አሊፍ በየኒ ጀምሪ ኢላጋባን በሌት والله አተነ ኢላጋባ خالق السماوات والارض الله ارض لنا تيجي غوشتا اشني خلقاي ቁርአን ባወረደ በላን መቶ አይዱ አለፋን በሰይዳችን ደር ቁርአን ደብዳቤ ህግ መንግስት ወረዳን አንኔ አሊፍ በይን ጀምሪ አሊፍ ማልተ ማልተ በበር ባይሪ ያቁሩሽ ባሁት አንኩን አው የሁን አሊፈ ጀመርት አሊፍ ትትብልም መውቱ መጣ እንዚት ጎፎ ባይት እና መንግዘ ነው ባለተ ኢባተኝ አኩት አኩዞ አይኔ ጀመርኩ አይና ጂጃው ኢባተኝ ግን አንቺ ምን ባሁት የቅያም አያም ጩሌ ኤ ወደኛኒ ጀመርኩናር በጀመርኩን ዞፍ አመጣ ሀኛ ትያሽ ወላሂ ላሽ የሮሬን መልሶ ነሻ ነይ ለይኮ ይህ እንደት ቁራን ጀመሪ ባሁት ቁራን ጀመርት አሊፍ አጣናቀ ታገናንቺ ነው አዝራኤል ከጭባር እንዚት ጉፋ ስለዚህ ለ እንደቻነ አደራን ለእንደቻነ ቱልም ሰበበላይ ቱልም ሰበላይ ሊላስብነኒ ሙዋል ልጅ ንንጨነቀኒ እድጌባን ፈረንካይ ዋቦታ ለባሰይ አልብሶት ሀድም ግዝ ህነሚ ያ ኼረ መርከቁም ነገር በውስጡም አግቦት ፈጅረምቲ አንቺሽ ዱማሽቲ አንቺሽ ቃውት ይድቀብቺ እሴች በጋራሽቲ ይድፈጅ ላማሽቲ አንጭ ቢሽ በቡርዳይ ቀመሌ አድጉስቲ አከስለሽ ማንንም ቀጥ የሆነ ቢሽ ግዝግዝቲ ይገጥመሽ አላህ ወይ አላህን ደቡ አንይዝ ወደ ደቡ አንይን ዝያንን ጎሽታ ቱል ከበዘይ ውዲን ኡሃነኑ በለነቃኔ ባዳ የተውሂደይ መሰረተ በደልሽ አግመነቃኔ ሚሌታኔ በመጨረሻም ትትመጭ ጋሩ አውጣ እሴቼ ድመሸ በመውቀይ መህጣባ እሴቼ በድምሽ ፎሽሽ አሽቤታ ከኢዩዙፍ ሁለም ግስ አላህ ይክፈተንካ የዲነም ያ ዱንያንም ሁለም ግስ አላህ ይክፈተንካ ተበላኔ ዱዓታሽንካ ሻው ታባ ኢላን እንዳት እንደታለት አንቀሉ ለኔ አላህ ይክፈተንካ አላህ ያባ ሁለም ኸይራት ሁለም ፈየበዝ አላህ ይክፈተንካ ተበላኔ ቃኔ ዱዓታሽንካ ሻው ያባ ሻው ታባ ኪሳ ያባ ኢሊን ግስ ሽርክን ኢሎን ለይኮ አበሮሰይ በኢማን በተውሂድ በሱና ሰላት በስገዶት ቁምረነቃኒ አካባቢዬ ኑረ አኛኒና ኣ ኑረ ያኝሃነ እና አኩም ደብልን ካው ግዝም ግዝም አብዛኛው ወጣት ጠጠይ ገበነቃኒ እትጎበለ በጫ ፈሰስላን እንደት ምንታኛት ቃዋይ ሻይሻ ፈለፈለቀረት ይ ካልግዝኖት ለቢ ጋር ተገሃገዝ ጀመራኒ ዲነተይ አተ አምጠ ንሚ ፍለጥ ንጆርጀራሚ ፍበል አፍለ አቦነማ አጥፎ ይልት መጃጉ እንጪን ይፈራ ሳረምናግ ጉድ ጉድ በል ጉድ ጉድ በል እና ሁለም ግዝ አቦማ አዴማ እጪ ቁንካን ባይት ዋደኛ አቲንዝ አድገበና ቃኔ ጫቴ ጫቴ በጠጠይ ፈሰሰት በላኔ ነግድ አቲንዝ አትመጠና ቃኔ አትውንሺሙ ግልጽ ነው እንደውም ባደድ ጋር የባሉኝ ያገቡ በሰር ኢለከተን ኢሌኔ ዋደኛ ክሸሽ ተራተ ኢንዘመጤን አኩም ብጠር እክረሜን በሬርም ሳይራ ኢክረሜን ለይዞፍ ያገቡ ይቀርጫት በሰር ወሰነክ ታይበል ይትፈጃን ሁኔታን አለይ ባሊ ባለ ዴት ባይተን ሃንካል ለብል የደፋ ዘፈን መንዙማ ኢሊን ግዝ የደፋኒ ሐዲስ ቁርአን ቢጭ ሲማይ ማኒ ገግማ ኸድማኒ ሽሽ ተራተ ነገ ኢሬይ ባግቦት ጅራይ ኡፍ በበሎ ትንጭ ባቀርቦ ሳራ በናጎት በብል ተቀመደ በል ቀባናን ተቀባ አላህ ኑራ ያኒሃ በዲን ባድሪያን ብል የበሉሃኒ ነሃ የሺኔኔ ሰባሂር በኢ አይነት ሁኔታ አበሮሰይ ሁለሜተከ አስተስታኔ አረፋይ አረፋ አኝኝ ኢንሻአላህ በል አላህ ገር በገር አኝንካ ገናይ ግዝ ደግሞ ገናይ ግዝ ታርፋ አያም ጀመራኔ ተክቢራይ ያንጋጉኝ ለበይት ተክቢራይ አዲጃኒ አንጋጋይ ተክቢራይ በመስጊድ ብቻ ለውን አናቻ እነዶቻ ለዘይርት ቴድ በበሪ

ሐጀሙ ወስተማው ቻክበለም ሐጅ አላህ ወሰደኝ ባሎ ነው ቆኔ ላባ አዳባይትን ሐጀ ወሰደኝ አላህ ሐጅ ወሰደኝ ባሎ ነው ቆኔ ዱአሱ ኢሊለም ግስ አንሽጠይሙ አባ ዲናባይት ለኢኮን ተክቢረይ አቢዣን የሸልቀኝ አላህ በቁርአን ሐደ የውደና አንገጣለ በሱረቱ ዩሱፍ ቁጥር መቶ አምስት ላይ

እና የጄጄይ ሰኝ ገከ ጀልባላን ይደርቆባለ ቁርብ ነፍሰና ዝል ትልመጫ ዳም ምሽ ምን ይውደኛን የጄጄይ ሰብል ጨልቀባላኔ ለዲነት ለጋሜላና አጓጉ ጀመርና ባሉ ወደ አፋር ምስትን ወረዳ ዝላሚ ቀጥ ባለ ባደን አካባቢ ሁለም ተድርቀ አላህ ሊቀሬታ ዱአ አስውታ ያትከሻን ባይት ሂፒ ቦሽ ነገ በአያመ ተሽርቅ ቢለን አያመ ዱአ ምን ጃንጎ ያትከሻን ላደዘር ድርቅ በገባ ላደዘር ምካት በገባ ሃይ ምካት

ነቀበሉ ነቀበሉ አኼራይ ባደ ላበሮስቻነን ላቦቻለይ በይበልጥኛን ለጨኜት እንደት ወ ወላሂ የአኼራይ ብባዝሸለይ ትብላሽ ቤጣ ት ባቅሮቲ ላረፈ በሰረ ታግቦት ይበዛን ላረፈ ልባዝተውከቦት ይበዛን ለኢኮን ይሄ ጎሮም ሳሶ ይሄ ወጣቸ ስልጤ አዴናሃ በተውሂድ በሱና አንጼታ የአላሃን ወደነተ ኢዩዴታ ወደ ዳሩል አኽረቱ ኸይር ቆራኔይ ዋብኬታ ሀምስ እስልምነ አሮሼታ ተእዞፍ የንዜንግሥቴንዝንካት በጉቲ መውቲቢመጭ ጄነተ ባድም አላ ኢልቃልቃ ገበነምበየት የአላሃን ወደነተ ኢዩዴት ፈጅረታቆዳቴ ሃይር ኢሌን ኩራዛ ሀድም ሰብ ተዮቤት ሃደሲነጋዛ ትትፈጥምትነብራት የአላሃን ትዕዛዛ አንካሎን የጎሽተ ተሸብራሎን ተፈት ፍጥም ትንብራቲ ያይሪ ምንነት የኛ የግነ የጅስናይ ምንነት ያርዱ ለምንነት ወንደባንቻ አቋቋም ሱብሃንአላህ ለላመቲ ደም ኃይበኛ ሰቺና ነይ ወላሂ ይሄ ሁሉ ጉዳጉድ ደበናይ መንግዝን ተነን ተተነን ምንግዝን ዮርዳኔ መንግዝን ዮርዳኔ ሱብሃንአላህ ኢዳረይ ዤለይ ግቴ ባቄ ላይ ነይ ፍራፍሬው ዶባላና ሃይ ጎሽታ ተመለኮት ያለቢ ቢቾንካ ይበቅላኔ ግሱልም ታሞቃት